ያስቃል አንዳንዴ ሳቅ ሳስበው እስቃለሁኝና አሁን ልነግራቸው ያልኩት ነገር ለራሴም ያስቀኛል። እስቲ አንድ ጥያቄ ልጠይቃችሁ። እናንተ ኢትዮጵያውያኖች ለምንድን ነው የምታፍሩት? ትህትና ነው ወይስ ፍርሃት ነው ወይስ ግብረ ገብ ነው? ምንድን ነው የሚያስፈራችሁ? የተማረውም ያልተማረውም በቃ ሁሉም ኢትዮጵያዊ ለምንድን ነው የምትፈሩት? ንገሩኝ እስኪ። ፍርሃት ከምን የመጣ ነው? ለምንድን ነው የምትፈሩት? ከምን የተነሳ ነው? በተለይ በዚህ በውጭ ዓለም በአሜሪካ ከኢትዮጵያ ተምረው የመጡ ዶክተር በሏቸው ኢንጂነር በሏቸው ምን በሏቸው ስራ አመልክተው ለኢንተርቪው በሚሄዱበት ጊዜ በቃ ላብ ላብ ነው የሚላቸው። ድንግጥ ድንግጥ ነው የሚሉ ኢንተርቪው የሚያደርጋቸውን ሰው ቀና ብለው እንኳን የማየት ድፍረት አይኖራቸውም። የተማሩ ዲግሪድ ማስትሬት ምን ያላቸው እኔ ኢትዮጵያውያን እኔ ይገርሙኛል በእውነት። የምንገርም ሰዎች ነን። ለምንድን ነው ምንፈራው እስቲ ንገሩኝ። ይህ ኢንተርቪው የሚያደርጋችሁ እኮ ሰው እንደናንተው ሰው ነው። ሰው እኮ ነው። ለምንድን ነው የምትፈሩት? ከምን አንጻር ነው ፍርሃት? በኢትዮጵያውያን ላይ ፍርሃት የነገሰው ከምን አንጻር ነው? ከአስተዳደግ ነው? ከስነ ምግባር ነው? ከምንድን ነው? ከቤተሰብ ነው? ለነገሩ ቤተሰብ ከቤተሰብ ይመስለኛል። ቤተሰብ አፈር ብላ ትልልቅ ሰው ሲያወራ ወደፊት አይናውጣ ፍጥጥ ብሎ አይናውጣ፣ ሂድ ከዚህ ወደ ጓዳ ግባ እየተባል ስላደግን ያ ተጽዕኖ ሁኖብን ዛሬም አድገን ከፍ ብለንም በሰለጠነው ዓለም ውስጥም ሆነን ያ ተጽዕኖ ዶሚነንት እያደረገን ነው ያለን። አንድ ነገር ልንገራችሁ ለትምህርታችሁ እንዲሆናችሁ ብዬ ነው። እኔ ወደ እስራኤል ሄድኩኝ። ወደ እስራኤል እንደሄድኩኝ እስራኤል ስገባ ቋንቋ ላቅም አማረኛ፣ ማለት ዕብራይስጥ አላውቅ፣ እንግሊዘኛ አላውቅ፣ ምንም የማውቀው ነገር የለም። ስገባ ወደ እስራኤል የማውቀው አማረኛ ትንሽ፣ ትግርኛ ትንሽ፣ ኦሮምኛ ትንሽ፣ ሶማሊኛ በቃ ከዚህ ውጭ ሌላ አላቅም፣ ምንም የማውቀው ነገር የለም እና ኢየሩሳ እንትን ገባሁኝ ማለት እስራኤል ገባው። እስራኤል ከአንድ ሳምንት የኢየሩሳሌምን የምን ጉብኝት በኋላ ኤላት የምትባል ከተማ አለች፣ የቱሪስት ከተማ በቃ ወደ ግብፅ ቦርደር አካባቢ ናት። በጣም ቆንጆ ከተማ ናት። የቱሪስት መናኸሪያ ናት። እዛ ለስራ ሄድኩኝ፣ ልቀጠር ማለት ሰው ይዞኝ ያገሩን ቋንቋ የሚችል እና እኔ ቋንቋ አልችልም። ምንም ችግር የለም ምናምን አለኝ። ሄድኩኝ። ክለቦቴ የሚባላል በጣም ሂውጅ በጣም ትልቅ በጣም የሚያምር ብዙ ቱሪስቶች የሚጋፉበት፣ እዛ ተቀጠርኩ። አሁን ስቀጠር ቋንቋ አልችልም ብያችኋለሁ። ሌሎች ከኤርትራ የመጡ ነበሩ አብረን የተቀጠርነው ወደ አምስት ስድስት እንሆናለን። ተቀጠር ኦሪየንቴሽን፣ ትሬይሊንግ ተሰጠን ለአንድ ለሶስት ለአራት ቀን እንዲሁ የተሰበሰብን በአስተርጓሚ ተሰጠን። ከዛ ደግሞ ከእያንዳንዱ እዛ ነባር ከነበሩ አልጋ ከሚያነጥፉት እዛ ከሚሰሩት ጋር ከእያንዳንዱ ጋር እንደረዳት ሆነን ተመደብን። አሁን እኔ ከማን ጋር ተመደብኩኝ? አንድ ዳዊት የሚባል ልጅ አለ፣ እስከ እሱ ጋር ተመደብኩኝ። እና አሁን እሱ በቃ ኮሚክ ነው ምን ልበላችሁ። እና አሁን ከእሱ ጋር እንደዚህ ነው የሚነጠፍ እንደዚህ ነው የምታጸዳ ምናምን እያለ ይነግረኛል። እሺ እ እመለከታለሁ ግን ቋንቋ የለም። አሁን ምናለ እንዴት ነው አሁን አንተ ከአንተ ለብቻ ስራ ብባል እንዴት ነው የምግባባ አልኩት። በቃ አንተ አለኝ አንደኛ ብሰደር ለሚጠይቁ ነገር ሁሉ ብሰደር ብሰደር፣ አቦዳ አቦዳ በላለኝ። በቃ ይችን አጥና ይሄን ካጥና አለቀ፣ ሌላ ሁሉ ቀላል ማለት ይሻልኩና ገዛ በኋላ ብሰደር አቦዳ፣ ስተኛም ስነሳ ብሰደር አቦዳ አይደል፣ እየጨፈሩ ስተኛ ስበላም በውስቴ ብሰደር አቦዳ እያልኩኝ ከዛ በኋላ ያው አንድ ሰባት ቀን ከእሱ ጋር ቆየውን። በዚህ መሃል ምን እንዳደረገኝ ልንገራችሁ። ምንም ቋንቋ ቅም ብሎ አሁን ምግብ እንደዚህ ቡፌ ነው በጣም ትልቅ ነው። እዛ ስንበላ ቆንጆ ምግብ ነውና ስናነሳ ከሱ ጋር እየተከተልኩ ነው። ይህን አንሳ ይለኛል፣ አነሳለ። ይህን አንሳ ይለኛል። ሁሉንም ምክንያት እዚያ የተደረደረው በሙሉ ግዴታ እንዳለብኝ ነው። ቢያደርገኝ ሁሉ አንተ አንተ አዲስ ነህ፣ ዝም ብለህ አንሳ ይለኛል። አሁን የማነሳበት ሰሃን እንደዚህ ሞላ ሞላ። እናት ገና ትንሽ ስበላ ጠግብኩ። ከዛ እንዴት ላርገን? አ ያባርረሃል፣ ከስራ ካልጨረስከው ያባርረሃል አለ። አንስተህ ካልጨረስከው ትባረዋለ፣ ሲሬት ነው ትባረዋለ። በቃ አለቅ ይህን ያልንትን ብለ ምናምን አለኝ እና እንዴት ላር ብለው ጨርሰዋ። በቃ በዚህ ሳዞር በዚህ ሳዞር አልቻልኩም የፈለገ ይሆን ቢፈልጉ ያባሩ ብዬ እጅ ደፋሁት። ግን አልተባረርኩም፣ ያው እሱ ሲጫወትብኝ ነው። አሁን አልጋ ማንጠፍ ጀመርኩ ለብቻዬ፣ አገራት ሰጠኝ ምናምን አነጥፋለሁ። ከዛ በኋላ ሱፐርቫይዘሩ መጥቶ ሲጠይቀኝ ሲያናግረኝ፣ ብሰደር ብለው ፈጋ ብዬ ብሰደር እለዋለሁ፣ እየሰራኝ ብሰደር ቦዳ እለዋለሁ። በቃ በቃ ዘራል። አሁን ሌላው መጣ እንዴት ነው ሲሉኝ፣ የሚሉኝን አላውቀው ምን እንደሚሉኝ ምን እንደሚናገሩ ስለማል ብሰደር ነው ብላቸው፣ ገና ብቅ ሲ አንድ ካፋቸው ቃል ሲወጣ ብሰደር ላለው ፍጥጥ ብዬ አይናቸውን እያየሁ አቦዳ ላለውኝ ስቀው ይሄዳሉ። ከዛ እንዲያውም መጨረሻ ላይ ሱፐርቫይዘሮች ወደዱኝ፣ የሚገርማችሁ ነገር በጣም ወደዱኝና ነባር እዛ ብዙ ጊዜ የሰሩት ያላገኙትን ስራ ለኔ የተሰጠኝ፣ ይሄው ምንድነው ቀላል ስራ። ከሱፐርቫይዘሯ ዋና አለች፣ ከሷ ጋር ሳሙና፣ በቃ በቃ ማስቀመጥ ሶፍት፣ ይሄ እጅ መጥረጊያ ወረቀቶች፣ ቡናዎች፣ እነዚህ ስኳ፣ ክሬሞችን እነሱን በስርዓት ማስቀመጡ ማስቀመጥ ከእሷ ጋር በቃ አብሬ ወደዛ ብሰደር ይቀጥለኛል ስሜ ብሰደር ሁሉ ሆነ። በቃ እንትን ፌመስ ሆንኩኝ። ብሰደር አወዳ ሌላ ቋንቋ አልችልም፣ ግን ከሁሉ ጋር እግባባለሁ። የሚገርማችሁ ከሁሉም ሰው ጋር በሳይንም በምንም፣ በጥቅሻም የሚሉኝን እሰማለሁ፣ እግባባለሁኝ እና በጣም በቃ ተወደድኩ። ሁሉም ብሰደር ይሉኛል፣ በዛ ሳምስ ብሰደር ይሉኛል፣ ብሰደር ይሉኛል እና ምንድን ነው ልላቸው የፈለግ፣ ድፍረት ድፍረት ያስፈልጋል። ከእኔ ጋር የተቀጠሩ አብረው እንደዚህ ከኤርትራ የመጣ ዮሐንስ ሰናይ የሚባል ነበረ። በቃ የሚገባበት ቀዳዳ ነው የሚጠፋ። ገና ሲመጡ ምን እንደሚናገር ይንተባተባል፣ በትግርኛ ይናገራል። ምንድ ነው የሚለው? ማታው ሴሉታል ዛ እንደዛ አለና፣ እሱም ወደ ኢየሩሳሌም ሄደ። እኔም ወደ ተላዊ መጣሁኝ። ከሁለት ወር በኋላ ያን ስራውን ለቀኩና ወደ ተላዊ መጣሁኝ። ተላዊ መጣሁና ተላዊ እንደመጣሁኝ እንትን ጀመርኩኝ። ይሄ ዘበኝነት ፋሲል የሚባል ልጅ አለ። ፋሲል አስቀጠረኝ ዘበኝነት። አዳዲስ ፎቆች አሉ የሚሰሩ፣ እነዛን መጠበቅ ነው። ማታ ማታ መጠበቅ ነው። ቀን የትም ነው የምንውለው። ከዛ ደግሞ ቀን ጽዳት ገባሁኝ፣ ቤቶችን ማጽዳት አሁን እሱን እየሰራሁኝ ማታ እዛ ይሰራለሁ፣ አጸዳለው። ቀን ቀን ማታ እዛ ጨመጠኛት ነው። አንድ ክፍል አለች መሐንዲሱ ደግሞ ዋናው ኢንጂነሩ በቃ አርቦሽ አረገኝ። ይህን ግዛ ሲ ብሰደር፣ ይህን እናንታ ብሰደር፣ ጠጣ ብሰደር። ባቦዳ ነው እንጂ ሌላ ቋንቋ የለችም። በቃ እሱ ይስቃል፣ ሌላ ያወረ እኔ ብሰደር እና ይስቃል በቃ እስከ ምሽቱ አራት ሰዓት አምስት ሰዓት በኢትዮጵያ ሰዓት አቆጣጠር ነው የሚቆየው። እዛ ከእሱ ጋር በቃ ሻያፍና ፈላልን በቃ አርቦሽ አደረገኝ። ከዛ አንድ ቀን እሱ ከሄደ በኋላ እኔ ለትብያ መተኛት ነው። አንድም ቀን ወጥቼ ዙሪያውን አይቼ ምን ብዬ አላቅ። አንድም ቀን ገባው እሱ ሲሄድ እኔ ገባው ተኛው፣ በሬን ዘግቼ አሁን ለጣልኩኝ እንደተኛው ሌባ መጥቶ በቃ ያለውን በቃ ግብስ ጀኔሬተር፣ ይሄ ፌሮ፣ ውድ ውድ የሆነ ዕቃ፣ ኮምፒውተር ቢሮውን ሰብሮ እሱ የሚሰራበትን ሶስት አራት ኮምፒውተር ነበር ከነ ሞኒተሩ እሱ ሁሉ ጠራርገው ይዘውት ሄደዋል። አሁን እኔ ጠዋት አገር አማን ነው ብዬ ተኝቼ፣ ሮማንያኖች ነበር የሚሰሩ በሌሊት ነው የሚመጡ እነሱ መጡና ሲያዩ በሩ ተከፍቷል፣ ተሰባብሯል ብሎ አንኳኳ ሾፌር ደነገጥኩ። ወዲያው ስልኬን አነሳውና ደወልኩኝ ለሱፐርቫይዘሩ። ይሄ የዘብ ሱፐርቫይዘር አለና ችግር ከተፈጠረ ደውሉ ተብሏል። ደወልኩና አላነሳልኝም። ደግነቱ ስላላነሳ መልእክት አስቀመጥኩ፣ ገናፊ ምናምን ምናምን፣ በቃ እንትን የማውቃት ሌባ ማለት ገና እንደዚህ ምናምን አልኩና ተንተባትቤ አስቀመጥኩኝ። ከዛ መጣ፣ ኢንጂነሩ በጠዋት መጣና ብድደዋለ እንደዚህ ተሰርኩ አልኩት። እንዴት እንደዚህ እንደዚህ ሰደ አልቲዳቅ ምናምን አለኝ፣ አትጨነቅ ምናምን አለኝ። እነሱም መጡ። እንዴት አለ ደውያለሁ አልኩኒ አልደወለም አለ፣ ኢብርሃም ይባላል። አልደወለም ይው ደውያለሁ፣ ስልኩ ይታይ። ሲታይ ጠዋት ላይ ነው የደወልኩት። ው ጠዋት የደወለ እኔ ጠዋትን ማታ ብቻ ደውያለሁ አልኩኝ። ከዛ ይሁን ይሁን ተባለና በቃ ቀረዛ ኢንሹራንስ ስላላቸው ምንም ችግር የለም። አሁን ማታውኑ ሌላ ዘበኛ ይዞ መጣ። በተሰረኩ ማታ አገራማን ብዬ ከእንትኖያ ጠራኝና አሂድ ወደ ቤትህ አለኝ። ለምን አልኩት፣ በቃ ተባረሃል አሰርቀሃል አለኝ። አልሄድም አልኩት እና ሂጄ ለኢንጂነሩ ነገርኩት። ሞሼ ይባላል። ሞሼ እንደዚህ ሌ አቦዳ ቤ ኖ አቦዳ ሎ ምናምን አልኩት ማደስ ያለት እናናገረውን ከዛ በኋላ ለዋናው ለዚህ ለድርጅቱ ዘበኞች ለዘበኛ የሰጣቸው ኮንትራት የፈር ለሱ ደወልና ለምንድነው ሊማኖስ የምትቀይረው ብሰደርን አለው አይ እንደ ማን አለ እኛን እኛ የሚጠቅመንን እኛን እንጂ የምናውቅ እናንተ ናቸው። እንዲያውም ከእናንተ እንትን ኮንትራትን ሰርዛለሁ ምናምን ሲል ደወር ምንም ችግር የለም ምናምን አለና ከዛ በኋላ ይዞት የመጣውን ዘበኛ ይዞ ደኔ እዛ ቤቱ ተሰርቶ እስከሚያልቅ ድረስ እዛ ነኝ፣ እኔ እዛ ነኝ። በቃ ቤቴ፣ የቤት ክራይ የለብኝ ምን የለብኝ እንትን አለኝ። ይሄ ማብሰያ ነገር አለችኝ፣ ፍሪጅ አለ። እዛ እበላለሁ፣ ጠጣለሁ፣ ሰራለሁ፣ አስቀምጣለሁ። በቃ ከሁሉ ሰው ጋር ከሰራተኞች፣ ከኢንጂኒሮች ጋር በቃ ግባባለሁ። በኮንፊደንስ ነው ማውቃትን የማወራው ለምንድን ነው የምትፈሩት? አት ፍርሃት ያሳፍራል። እውነት ፍርሃት ያሳፍራል። ፍርሃት ያዋርዳል። በቃ ምንም አልፈራ። አንድ ነገር ልንገራችሁና ልጨርስ። ያው እንትን ስለሚረዝም ግን ብዙ ታሪክ አለ። እነግራቸዋለሁኝ። አሁን የዛሬውን አንድ ነገር ልንገራችሁ። እስራኤል ያው ማታ ማታ እንትን ነበር ዘብነው የምሰራው፣ ቀን ደግሞ ጽዳት ይሄ ፎቆችን ምናችን ነው ማጸዳ እና እሱን ተውኩኝና ኮንስትራክሽን ገባ። ፊልም ይባላል ካምፓኒው። እዛ ገባው እና እንሰራለን። ከፍልስጤም የመጡ አረቦች አሉ። እነሱ ማጧጧት ይመጣሉ። ከእነሱ ጋር ሆነ በቃ ያስቁኛል። ምስራት በሉት በቃ ጠዋት ይበላል። ከዛ ረ ትንት ተሰርተ ቁጭ ነው በቃ እና እናዋራለን። አሁን አንድ ቤት አለ። በጣም ቆንጆ ቤት ነው። እሱ እየታደሰ ነው። እዛ ምሳ ተዘጋጀ ፉል ምናምን አዘጋጁ አረቦች በጣም ጎበዞች ናቸው ከፍልስጤም ነው ፉል እንትኑን ይዘውት የሚመጡ ፒሳው በጣም ይጣፍጣል ፒሳው የሚጣፍጥ ፒሳ ነው በዛ ፉል ነው የምንበላው በጣም ቆንጆን ይጣፍጣል እና ከዛ ኮካ አለ ምን አለ አሁን በምን ይጠጣ አሁን ሂድና አለኝ እንትን አምጣ መጠጫ ብርጭቆ ስጭ ይበልና ይዘን አለኝ አንድ ተንኮለኛ አረብ አለ ፍልስጤም ነው በቃ እና ዛ ምንድን ምላት አላቅም አልኩት፣ ያው በምልክትም በምን ከዛ እጅ ላይ ጻፍ አለኝ፣ እና ጻፍኩኝ እጅ ላይ ብዬ ኮስ ብለው ጻፍ ኮስ ብዬ ጻፍኩኝ። ኮስ ታበሊ በላት አለኝ። ኮስ ታበሊ ብዬ ጻፍኩና ሄድኩኝ። ሪንግ አረኩኝ። ከፈተች አታሰይ ምናምን አለች በጣም ቆንጅዬ። ከዛ በኋላ ኮስ ታበሊ አልኳት ማ

ማታ አይ ቋንቋ ስለማያውቅ ነው ምናምን ብሎ ነገሯት። አያሽ ስጭኝ ያልኳት ለባሏ የምትሰጠውን ብርጭቆና እንትኑ ይታወቃል። አንድ ነው ስሙ፣ ይቀራረባል። ብርጭቆ ማለትና ለባሏ ብቻ የምትሰጠውን እሱን የጠየቅኳት ለጋ ስጭኝ ታስበው ሁሉ ያስቀኛል። በቃ ከዛ በኋላ ሲነግሯ እሷም በመጥረጊያውን ጥላ በሳቅ ወደቀች። አረቦችን በሳቅ በቃ ያ ተሰርቶ እስከሚያልቅ ድረስ ትስቃለች። አርቦሽ ያረገች በቃ እቤት እገባለሁ፣ ጠጣለሁ፣ ምግብ ትሰጠኛለች፣ እበላለሁ። ከአረቦች ለይታ ቲፕ ገንዘብ ትሰጠኛለች። ቤቱ ተሰርቶ አንድ ወር ነው ሁለት ወር ነው ያለቀ ጽዳቱ፣ ያ እስከሚያልቅ በቀን ሃያ ሸቅል ትሰጠኝ ነበር በየቀኑ። ሸኪ ተመልከት አርቦሽ አረገች በ አይ ፍሰደር ትለያለ ሸኪ ፍሰደር ድፍረት ምን ያህል እንትን እንደሚል። በቃ ደፋር መሆን የምትፈልጉትን ነገር ታደርጋላችሁ፣ ታገኛላችሁ። በፍርሃት ያላችሁ እውቀት እንኳን ይጠፋል፣ ያላችሁ ነገር ይጠፋል፣ ያላችሁ ቋንቋ ይጠፋል። አንዳንድ እኮ በቃ በኢንተርቢ ሲገባ የሚይዝ የሚጨብጠውን ነው የሚያጣ። ስንት ገጠመኛ አለ መሰላችሁ? ነግራችኋለሁ። እና ለምንድን ነው ምትፈሩት? ባካችሁን አትፍሩ። የእናት አባት ተጽዕኖ፣ ይሄ ግብረ ገብ ተጽዕኖ፣ አንገድ ደፍቶ ተቅለስልሶ ምናምን አይሰራም። በቃ ከዚህ በኋላ አይሰራም፣ አይሰራም። ይህ ምን ድፍር እኔ ኦረንቴሽን ሲሰጡን ምንድን እንዴት እንደሆነ እነግራችኋለሁ። ወደ ከእስራኤል ወደ ካናዳ ከገባ በኋላ ብዙ የገጠሙኝ እነግራችኋለሁ፣ ፖሊስ ጋተ ከፍርድ ቤት ከኤርፖርት፣ በቃ እንደ ፈኒ የሆነ ራሴን በራሴ በቃ እንትን ብዬ የፈታሁት። በቃ ስንት ገጠመኝ ብዙዎች ጉዞዎች እስካሁን ድረስ እንደ ምሳሌ የሚጠቅሱት ገጠመኛለኝ በካናዳ ውስጥ ከዛም በአሜሪካ ውስጥ እና ይህን ደግሞ እገልጽላችኋለሁ እነግራችኋለሁ። ስለዚህ አትፍሩ። ፍርሃት እስር ነው። ፍርሃት መታሰር ነው። ይሄ አንገት ማቅለስለስ ምንድን ነው? ይሄ ግብረገብ አደለም። አደለም ግብረ ገብ እንደዛ አደለም። ፍርሃት ግብረ ገብ አደለም። አንገት መድፈር፣ አይን ማየት እንደዚህ ፍጥጥ ብሎ አጠገብ ያለውን ስታወራ አይኑን ማየት አለማየት ግብረገብ አደለም። ግብረገብ አደለም። ስለዚህ አይኑን እንዴት አድርጋችሁ እንደም ፍርሃትን እንዴት እንደምታስወግዱ፣ ኤሃብ የ በእስራኤልን ነግራቸው የካናዳውን ደግሞ እነግራቸዋለ። ከዚህ የበለጠ ፈኒ የሆነ በጣም የሚያስቅ ትምህርት የሚሰጥ ከፍርሃት እንድትወጡ የሚያደርግ ነው። ሊባኖስ ገዳሙ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ በካናዳው እንገናኛለን። ከዛ የአሜሪካው አለ፣ እነግራቸዋለሁ። ፍርሃት እንዴት አድርጋችሁ እንደምታስወግዱ፣ ትልቅ ነገር ይሆንላቸዋል ባይ